ሱዳን ወታደራዊ የሽግግር ምክር ቤት ኃላፊና የሱዳን ጦር አዛዥ ሌትናር ጄኔራል አብዱል ፈታህ ብርሃን በጄኔራል መሐመድ ሐምዳን ዳገሎን የሚመራው የሱዳን ፈጥኖ ድራሽ አርኤስኤፍ ቡድን እየተሰነዘረበት ካለው የማያባራ የድሮን ጥቃት የሱዳን አየር ኃይል መገልገያዎችና ደኅንነት ለመጠበቅ ሲባል ወደ ጎረቤት ሀገር ኤርትራ ማዛወራቸው የተለያየ መገናኛ ብዙኃን እየተዘገበ ነው። ሐሚቲ የድሮን ጥቃት ለማትረፍ ወደ ኤርትራ እየሸሹ ነው ተብሏል። ጉዳይ የምንላቸው ነገር አለ የተባበሩት የዓለም መንግስታት ድርጅት አካል የሆነው ኦቻ ሰሞኑን የኢትዮጵያ ተረጅ ዜጎችን ለመለየት ባደረገው ካርታ ልየታ ጥናት መሰረት ወልቃይት ጠገደ፣ ሴቲት መራዞና ጠለምት ራያ በአማራ ክልል ስል መሆናቸው በካርታው ላይ አስፍረዋል። በዚህስ ምን ቅሬታ ተነሳ የሚለውንም በዝርዝር ይዘናል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳላይ በወላይታ ዞን ግዙፍ ሎጂ ሊያስገነቡ ነው ተባለ። ባህርዳር ዘንዘልማ አካባቢ አንድ ሰው በዝንጀሮ ፈንጣጣ እንደተገኘበት የደረሰው መረጃ ያመለክታል። ይህንንም ጉዳይ በዝርዝር የምንመጣበት ይሆናል። ነጻነት ግንባር ኦነግ አዲስ አበባ የሚገኘው ዋና ቢሮውን ከአራት ዓመት በኋላ እንደተመለሰለት አስታወቀ። 85 የኦሮሞ ምሁራን ለጻፉት ደብዳቤ የኤርትራው መንግስት መልስ ሰጠ። መልሱስ ምን ይላል የሚለውንም በዝርዝር የምንመጣበት ይሆናል። ነፃ ለመውጣት ቆርጠና ነፃ አፍሪካን እንፈልጋለን ሲል የቡርኪና ፋሶ ኢብራሂም ትራውሬ ተናገሩ። የቡርኪና ፋሶ ማሊና ኒጀሪያ አንድነት ጉዞ በይፋ ተበስሯል። ስለዚህም የምንላችሁ ነገር አለ። አሜሪካ በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎችና አስለቃሽ ጭስ ሲተኮሱና ተሽከርካሪዎች ተቃጠሉ። በዚህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን አሉ? ምን ውስ ውሳኔ ያሳለፉ ሰላም፣ ጤና ይስጥልን ውድ የኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮት እና በትትና ንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናል የሱዳን ወታደራዊ የሽግግር ምክር ቤት ኃላፊና የሱዳን ጦር አዛዥ ሌቴናር ጄኔራል አብዱልፈታ አልቡርሃን በጄኔራል መሐመድ ሐምዳን ዳገሎን የሚመራው የሱዳን ፈጥኖ ደራሽ አርኤስኤፍ እየሰነዘረ ካለው የማያባራ የድሮን ጥቃት የሱዳን አየር ኃይል መገልገያዎችንና ደህንነት ለመጠበቅ ሲባል ወደ ጎረቤት ሀገር ኤርትራ ማዛወራቸው በተለያዩ መገናኛ ብዙኃን እየተዘገበ ነው። ባሳለፍነው ሳምንት ኤርትራ በሱዳን የእርስ በርስ ጦርነት በቀጥታ ተሳታፊ መሆኗን በመግለጽ ኤርትራ ውስጥ ሳይቀር ዘልቀን መግባት ጥቃት ለመፈጸም እንገደዳለን የሚል ዛቻ የተቀላቀለበት መግለጫ ለማውጣት በማውጣቱ በሱዳን ፈጥኖ ድጋፍ ኃይሎች አዛዥ ጀነራል ሀምዳን ዳገሎን ዜናና ሰርግ ምላሽ እንደሆነለት ይጠበቃል። በዚህም የተነሳ ከሚቴ የድሮን ጥቃት ለመትረፍና ለማምለጥ ወደ ኤርትራ እየሸሹ ነው መባሉ እየተዘገበ ነው። የተባበሩት የዓለም መንግስታት ድርጅት አካል የሆነው ኦቻ ሰሞኑን የኢትዮጵያ ተሬጅ ዜጎች ለመለየት ባደረገው የካርታ ልየታ ጥናት መሰረት ወልቃይት ጠገደ፣ ሴቲት ዑመራና ጠለምት ራያ በአማራ ክልል ስር መሆናቸው በካርታው ላይ አስፍረዋል። ይህም ካርታ መሰረት በማድረግ ሳልሳ ወያኔ ትግራይ ፓርቲ ዛሬ ባወጣው መግለጫ ተቃውሞ አሰምቷል። ፓርቲው በመግለጫውም ኦቻ ምዕራባዊ ትግራይ በአማራ ክልል ውስጥ ማስቀመጧ አሳሳችና ህገ ወጥ ነው ብሎታል። ምዕራብ ትግራይ በጦርነት ወቅት በኃይል መያዙን ገልጾም በኢትዮጵያ ህገ መንግስት ካርታ ያሳይ በትግራይ ክልል ውስጥ እንደሆነ የጠቀሰው መግለጫው ጦርነቱ ካበቃ በኋላ ምንም አይነት የድንበር ማካለል አልተደረገም ብሏል። በመሆኑም ኦቻ ይህንን ካርታስ እንዲያስተካከል ፓርቲው ጥሪ ማቅረቡን ከመግለጫው ተመልክተናል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወላይታ ግዙፍ ሎጅ ሊገነቡ ነው ተባለ። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በወላይታ ዞን በበሌ አዋሳ ከተማ ግዙፍ የቱሪስት ሎጅ ለመገንባት በይፋ አስጀምረዋል። ይህ ፕሮጀክት በኃይለ ማርያምና ሮማን ፋውንዴሽን አማካኝነት የሚካሄድ ሲሆን ሲጠናቀቅ በአፍሪካ ደረጃ ግዙፍ ከሚባሉ የቱሪዝም መዳረሻ አንዱ እንደሚሆን ተገልጸዋል። አቶ ኃይለ ማርያም በቦታው የመስክ ምልከታ ባደረጉበት ወት ሎጁ ዓለም አቀፋዊ ደረጃውን የጠበቀና በቅርብ ጊዜ ውስጥ ግንባታው ተጠናቀው ለህዝብ ክፍት እንደሚሆን አስታውቀዋል። ይህ ሎጂ ቴክኖሎጂ እገዛ ዘመን ተሻጋሪ እንደሆን ልዩ ትኩረት የሚሰጠው ሲሆን ሲጠናቀቅም በአካባቢ ወጣቶች በርካታ የስራ እድሎች እንደሚፈጥር ታውቋል። በአማራ ክልል በባህር ዳር ከተማ ዙሪያ በዘንዘልማ አካባቢ አንድ ሰው በዝንጀሮ ፈንጣጣ እንደተገኘበት የደረሰው መረጃ ያመለክታል። ከሳምንታት በፊት ሞያሌ መጀመሪያ ሰው ከተገኘ በኋላ ጅማ ሌላ ሰው በበሽታው እንደተገኘበት መዘገቡ ይታወሳል። ዛሬ ደግሞ ባህር ዳር ዘንዘልማ አንድ ሰው ላይ ተገኝቶ ግለሰቡ ሕክምና ላይ መሆኑ ታውቋል። በሽታው እስካሁን የአንድ ሰው ሕይወት አልፏል ሲል የጤና ሚኒስቴር መረጃዎች ያመለክታሉ። ኦነግ በአዲስ አበባ የሚገኘው ዋና ቢሮ ከአራት ዓመት በኋላ እንደተመለሰለት አስታወቀ። የኦሮሞ ነጻነት ግንባር ኦብነግ በነሐሴ 2012 ዓ.ም ጀምሮ ተዘግቶ የነበረው በአዲስ አበባ የሚገኘው ዋና ቢሮ በይፋ እንደተመለሰለት የፓርቲውና የህዝብ ግንኙነት ኃላፊ አቶ ለማ ገመቹ ለአዲስ ስታንዳርድ ገልጿል። በይብለጥ አዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የቻለውን ያህል ጫና ሲያደርግ የነበረ ያሉት አቶ ለሚ የምክር ቤቱን እንዲሁም ሌሎች ተወካይ በተገኙበት ቢሮዋን ለማስመለስ ችለናል ብለዋል። አክለውም ወደ ቢሮአችን እንድንመለስ የኢትዮጵያ ምርጫ ቦርድ የራሱ አስተዋጽኦ አድርጓል ሲሉ አስታውቀዋል። አያይዘውም ፓርቲያቸው ከሁለት መቶ በላይ ጽህፈት ቤቶች እንዳሉት ጠቅሰው በቀጣዩ በተዋረደ የተዘጉ የጽህፈት ቤቶቻችን እንዲከፈቱልን ውቶታችንን ይቀጥላል ብለዋል። ወደፊት አደረጃጆታችን ለማጠናከር ተስፋ አድርገን እንሰራለንም ሲሉም ተደምጠዋል። ለመውጣት ቆርጠናል፣ ነጻ አፍሪካን እንፈልጋለን ሲል ወጣቱ ካፒቴን ኢብራሂም ትራውሬ ተናገረ። የቡርኪና ፋሶ፣ ማሊ፣ ኒጀር የአንድነት ጉዞ በይፋ ተበሰረ። ከቀናት በፊት የሳህል ግዛቶች ኮንፌዴሬሽን ኢኤስ ውህደት በሚል የጋራ መዝሙር ማዘጋጃታቸውን የገለጹት ቡርኪና ፋሶ፣ ማሊና ኒጀር የጥምረት የጋራ ሰንደቅ ዓላማ ይፋ ማድረጋቸው ተገልጿል። የሶስት ሀገራት የሳህል ግዛት ኮንፌዴሬሽን ኢኤስሲ በዛሬው ዕለትም በኩልባ ቤተ መንግስት ለመጀመሪያ ጊዜ ባዘጋጀ የጥምረት ፕሬዝዳንት ኢብራሂም ትራውሬ የሀገሪቱ ጠቅላይ ሚኒስትር የመንግስት አባላትና ተቋማት ፕሬዝዳንቶች በታደሙበት ልዩ ዝግጅት የሀገሪቱን ሕብረትና ውሁደት የሚገልጽ የኢኤስ መዝሙር ሰንደቅ ዓላማ ይፋ ተደርጓል። በዝግጅቱ ላይ በማርሽ ቡድን አጃቢነት ሳህል ቤንካይ በተሰኘው መዝሙር ታጅቡ የጥምረቱ ባንዲራ የመስቀል ስነ ስርዓት የተካሄደ ሲሆን ከትናንት ጀምሮ ቡርኪና ፋሶ፣ ማሊና ኒጀር ባሉ ትምህርት ቤቶች፣ መንግስታዊ ተቋማት ሰንደቅ ዓላማ የሚሰቅል መዝሙርም የሚዘምርና የተለያየ መገናኛ ብዙሃን ለማስተላለፍ ለህዝብ የማስታወቅ ስራ እንደሚጀምር ተገልጿል። በሦስት ስንኞች የተዘጋጀው ኤኤስ መዝሙር የሳልህ ህዝብን የጀግንነት ታሪክ የሚያስገነዝቡ የወንድና የሴት ልጆች ድፍረት ኦዲስ በምዕራባዊ አፍሪካ ምርት ላይ ለሚገኘው ለዚህ ጂኦግራፊ አካባቢ ብሩህ ተስፋ የሚገልጹ ግጥሞች ያካተተ ሲሆን የሶስቱ ሀገራት ለጀመረው ለአላዊነት እንደተጠበቀ በኮንፌዴሬሽን ወይም አንድ የማጣመር ጉዞ መደላድል ይፈጥራል ተብሏል። በቡርኪና ፋሶ ፕሬዚዳንትና የጥምረቱ መሪ የሆኑት እብራሂም ትራዮሬ ባስተላለፉ መልእክት የሚሄድ ውስጥ ያለውን የአንድነት ለመናድ እየሞከሩ ያሉ ኢምፔሪያሊስቶች ያሏቸው ምዕራባዊ ለመበተን የጀመሩትን ሴራ የሚያደርጉትን እንቅስቃሴ አውግዘዋል። ሳህል ቀጠና ከ ችግሩ በላይ መሆንና ከምንጊዜውም በበለጠ ጠንክሮ እንደሚወጣ ሁሉም ዜጋ ለኢኤስ ኮንፌዴሬሽን እውን ለማድረግ ደህንነቱን ለማስጠበቅ በድፍረትና በጽናት በታማኝነትና በአጋርነት በማሳየት ጥራታቸውን እንደሚደግፉ ጋብዘዋል። በንግግራቸው መጨረሻ ነፃ ለመውጣት ቆርጠን ነፃ አፍሪካ እንፈልጋለን ብለዋል። በአሜሪካ በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎችና አስለቃሽ ጭስ ሲተኮሱ ተሽከርካሪዎች ሲቃጠሉ ተስተውሏል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በስደተኞች እየወሰደ ያለው እርምጃ ተከትሎ አሜሪካ በሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት ተኮሱ። ተቃውሞ ከጀመረ ሶስተኛ ቀኑን ያስቆጠረው ሰልፈኞቹ ከከተማ ፖሊስና ትራምፕ ባሰማራቸው ወታደሮች ጋር ተፋጠዋል። ወታደሮቹ ባአርበለት ጀምሮ ተቃውሞ የወጡትን ሰልፈኞች ወደኋላ ገፍተው የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስና እና የሚያቃጥል ፈሳሽ ፔፐር ስፔሪ፣ ሌላ ገዳይ ያልሆነ መሳሪያዎች በሰልፈኞቹ ላይ ተጠቅመዋል። ሰልፈኞቹ የከተማውን ማዕከላዊ ክፍል የሚያቋርጠው ዋነኛ መንገድ የዘጉ ሲሆን ይህም ተሽከርካሪ ፍሰት ዝግ ሆኗል። በርካታ ሰዎች በመንገዱ መሻገሪያ እንዲሁም በመንገዱ መግቢያና መውጫ ላይ ተሰብስበውም ታይተዋል። የከተማው ፖሊስ በኤክስ ገጹ ባወጣው መረጃ የካሊፎርኒያ በፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞች ከመንገዱ ላይ ለመበተን መንቀሳቀሳቸውን አስታውቋል። በተቃዋሚዎች በተዘጉ መንገድ ላይ የነበረው ዘጋቢ ከቢቢሲ ጋር ቆይታ ባደረገው ሰዓት በኋላም የጸጥታ ኃይሎች ሰልፈኞች ለመበተን የሚጠቀሙባቸው ገዳ ያሉን ፈንጆችና ሄሊኮፕተሮች ድምፅ ይሰማ ነበር ብለዋል። ከሰዓታት በኋላ ፖሊስ ሰልፈኞችን ለመበተን መንገዱን እንደገና እንዲከፈት ማድረጉን አስታውቆ መንገዱን ለመክፈት በተደረገው እንቅስቃሴ የታሰሩ ሰዎች መኖራቸውን የካሊፎርኒያ የፍጥነት መንገድ ተቆጣጣሪ ተቋም በኤክስ ገጹ ላይ አስፍረዋል። የተለያዩ ከተሞች የጎዳና ሰልፎች የሚቆጣጠሯቸው ርጭቶችና የጸጥታ ኃይሎች የሚጠቀሙ መሳሪያ ድምፅ ሲያስተጋቡም ውለዋል። በአንድ ከተማ ክፍል ታቸውን ወይም የተባለ የትራንስፖርት ኩባንያ የሆነው ሰው አልባ ኤሌክትሪክ ተሽከርካሪ ተቃጥለው ታይተዋል። ተሽከርካሪዎች በቃጠሎ ሙሉ ለሙሉ ወድመዋል። በዚህም የተነሳ የታክሲ አገልግሎት አቅራቢው ወይም በሎስ አንጀለስ ዳውንት የሚገኘውን አገልግሎት አቋርጧል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ በተሰኛቸው ማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ሰልፈኞቹ የተከፈላቸው አማጺ በማለት ጠርተዋል። ነገር ግን ፕሬዚዳንቱ ለዚህ ውንጀላ ማስረጃ አላቀረቡም። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎቹ የዳውንታዊ አካባቢ አፋጣኝ ለቀው እንደወጡ ማሳስቧል። ነዋሪዎቹ፣ ነጋዴዎችና ና ጎብኞች ማንኛውም የወንጀል እንቅስቃሴ እንዲጠነቀቁ ሪፖርት እንዳደርጉ አሳስቧል። ፖሊስ አባላት የተለያዩ አካባቢ የተሰበሰቡ ሰዎች ለመ ት እየተንቀሳቀሱ መሆኑን ፖሊስ አስታውቀ። የከተማ ፖሊስ በኤክስ ገጹ ባሰፈረው ማስጠንቀቂያ ዳውንታዊ ሎስ አንጀለስን ህገወጥ ስብሰባ ተብሎ ታውጇል። በአስቸኳይ የዳውንታ አካባቢ ለቃችሁ እንዲትወጡ ሲልም አብራርተዋል። የትራምፕ አስተዳደር በሎስ አንጀለስ የተነሳው ተቃውሞ ለመቆጣጠር እየሞከረበት ያለው መንገድ ከዲሞክራት ችግር ገጥሞታል። የሎስ አንጀለስ ከተማ ከንቲባ ካረን ባስ በሰጡት ጋዜጣዊ መግለጫ አሁን በሎስ አንጀለስ እያየን ያለነው ቀውስ በአስተዳደሩ የተቀሰቀሰ ነው ሲሉም አብራርተዋል። የአስተዳደሩ እርምጃዎች ፍርሃትና ድንጋጤ መፍጠሩም ተነግረዋል። የፌዴራል ወታደሮች ማሰማራት አደገኛ እርምጃ እንደሆነ የገለጹት ከንቲባ የሎስ አንጀለሶች እንዲያውቁት የምንፈልገው ለሁሉም አንጀሎሶች እንደምናውቀው የተወለዳችው የትም ቢሆን ሲሉም ተደምጠዋል።